እንዲህ ያለውን ዜና እንዲህ ያለውን መሪር ሀዘን እየሰማን ዛሬም ቀጥለናል። እጅግ የሚያሳዝን ጉዳይ ነው። በተለያየ የስደት ዓለም ላይ የሚገኙ ኢትዮጵያውያን ላይ የሚደርሰው ግፍና መከራ ዛሬም እንደቀጠለ ነው። ከዚህ ቀደም በተለያዩ ሀገራት ላይ ኢትዮጵያውያን እንደ ጉድ ሕይወታቸው እያለፈም እየሰማን በተለያየ መንገድም ዜናዎችን እየተመለከትን ኖረናል። አሁንም እንዲህ ያለው ተግባር እንደቀጠለ ነው። የበርካታ ሰዎችን ቀልብ የሚሰብር ሆኗል። ይህንን የሰሙ ሁሉ በከፍተኛ ሀዘን ላይ እንደሚገኙ ይታወቃል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በከፍተኛ መሳቀቅ ውስጥ ይገኛሉ። ከባድ የሚባል ሀዘን ተፈጥሮባቸዋል። ታናሽና ታላቅ እህትማማቾች በአንድ ክፍል ውስጥ ህይወታቸው አልፎ ተገኝቷል። የእነዚህ ውድ የሆኑ የኢትዮጵያውያን ነፍስ ደግሞ አይደለም ልናት፣ ለአባታቸው ይቅርና ለኛ ለሰማ ነው ለሁላችን ከፍተኛ የሆነ ሀዘንን የፈጠረ ነው። ለመሆኑ በደቡብ አፍሪካ በእነዚህ እህትማማቾች ላይ የተፈጠረው ነገር ምንድን ነው? በአካባቢው የሚገኙ ኢትዮጵያውያንስ አሁን ያሉበት ሁኔታና እያደርሷቸው የሚገኟቸው መረጃዎችስ ምን ይመስላሉ? በተለይ የእነዚህ ወጣት ቤተሰቦች ይህንን ሀዘን ሲሰሙ ምን ተፈጠረ? ምን አይነት ስሜት ውስጥ ይገኛሉ? ሁሉንም በዝርዝር ወደ እናንተ እናቀርባለን። እንደምናችሁ፣ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አለፍ ሲል አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በደቡብ አፍሪካ ህይወታቸው አልፎ ስለተገኘው ሁለት ኢትዮጵያውያን እህትማማቾች ጉዳይ አንስተን መረጃዎችን ልናጋራችሁ እንዴት ተገናኝተናል። ጌታቸው በላይ አብሬያችሁ ቆይታ የማደርግ ይሆናል። እስከ መጨረሻው ከኛ ጋር ሁኑ። መግቢያ ላይ ጠቀስ ለማድረግ እንደሞከርኩት በተለይ የዓለም ክፍል ላይ የሚገኙ ውድ የሆኑ ኢትዮጵያውያን ያልፍልኛል፣ ህይወት ይለወጣል ብለው ወደ ተለያዩ የዓለም ሀገራት ሲሄዱ በዚያም ግን ልዩ ልዩ የሆነ ስቃይና መከራም ያጋጥማቸዋል። ያንዳንዶቹ ከፈተና በኋላ ወደ ድል የሚያቀና ከመከራ በኋላ ሳቅና ደስታ የሚገኝበት ህይወታቸው የሚለወጥበት ሆኖ ያለፈውን እንደ ታሪክ የሚያወሩበት ይሆናል። ለሌላኞቹ ግን እንደዚህ አይደለም። እስከ መጨረሻው ህይወታቸውንም የሚያሳጣም ሊሆን ይችላል። አንዳንዱ ገና ወደ ስደት ዓለም ሲያቀና በመንገድ ላይ በረሃ በልቶት ይሞታል። ሌላኛው ደግሞ በክፉ ደላሎች ተላልፎ ይሰጠና ባረመኔዎች በጨካኞች እየተደበደበ እንዲሁም ህይወቱ ሊያልፍ ይችላል። ሌላኞቹ ደግሞ በባህር ላይ በውቅያኖስ ላይ በጀልባ ሲጓዙ ሰጥመው ህይወታቸው እያለፈ በተደጋጋሚ የምናውቀው ነገር ነው። ብቻ ኢትዮጵያውያኑ ህልፈታቸው የሚሰማበት ዜና ብዙ አይነት ነው። በአውሮፓና በአሜሪካም እንዲሁም በተለያዩ ሀገራት ላይ የሚኖሩ ኢትዮጵያውያን ደግሞ አለፈልኝ፣ ህይወቴ ተለወጠልኝ ብለው መንገድ ሲጀምሩ የተለያየ አደጋ ያጋጥማቸዋል። ከቅርብ ጊዜያት በፊት እንኳን በአሜሪካን ሀገር ሁለት እህትማማቾች በአንድ ግለሰብ በተተኮሰባቸው ጥይት ህይወታቸው ማለፉ የሚታወስ ነው። አሁን ደግሞ ሌላ ሐዘን፣ ሌላ መከራ በደቡብ አፍሪካ ህይወታቸውን ኑሯቸውን የሚገፉ ሁለት እህትማማቾች በአንድ ክፍል ውስጥ ሞተው ተገኝተዋል። እነዚህ እህትማማቾች ዲቦራ መንግስቴ እና ኦፕራ መንግስቴ ተብለው ይጠራሉ። ተወልደው ያደጉት በዚያው በደቡብ አፍሪካ ነው። ተወልደ ያደጉት በዚያው በደቡብ አፍሪካ ነው። ወላጆቻቸው አቶ መንግስት የአለማየሁና ሰብለ አለሙ ተብለው ይጠራሉ። በደቡብ አፍሪካም በስደት ኑሯቸውን አድርገው እነዚህን ልጆቻቸውን ወልደው ወላጆች ለልጆቻቸው የሚከፍሉትን መስዋዕትነት እየከፈሉ ለዚህ ደረጃ እንዳደረሷቸው ያገኘናቸው መረጃዎች ይጠቁማሉ። በደቡብ አፍሪካ ህይወት ቀላል እንዳልሆነ ይታወቃል። በርካታ ኢትዮጵያውያን በተለያየም የንግድ ዘርፍ ተሰማርተው ህይወታቸውን ለመለወጥና ውጤታማ ለመሆን የሚሞክሩ ቢሆንም በተደጋጋሚ ግን በሚደርስባቸው ዘረፋና ግድያ ብዙ ቀውስ ውስጥ እንደሚገቡ የሚታወቅ ነገር ነው። ታዲያ እነዚህም ወላጆች ኢትዮጵያውያን የሚከፍሉትን መስዋዕትነት እየከፈሉ ነው ለዚህ ደረጃ የበቁት ልጆቻቸውንም ለማሳደግና ለቁም ነገር ያደረሱት ማለት ነው። ልጆቹ በትምህርታቸው ጠንካራ እንደነበሩና ህይወታቸውን ለመለወጥም ከፍተኛ ጥረት ያደርጉ እንደነበር እንዲሁም መረጃዎቻችን ይጠቁማሉ። አሁን ታዲያ ምን ተፈጠረ? መረጃዎቹ ምን ይላሉ? እንንገራችሁ። ጎምቤሚቱን የተባለ የእነዚህ ታዳጊዎች ወላጆች ጓደኛ የሆነ አንድ ሰው ይህንን ጉዳይ እንዲህ እያለ ይገልጸዋል። ጌታ ሁልጊዜም መልካም ነው እንዲህ አደረገ ተብሎም አይወቀስም። እኔ ግን ዛሬ ለሰው ጥሩ የሚሰማ ነገር ይዣል መጣሁም ይላል። ለኔ ለጓደኞቼ፣ ለአብሮ አደጎቼ እንዲሁም በሀገር ውስጥና በመላው ዓለም ላላችሁ ቅልብ ሐዘን ተካፋይ አጽናኝ ለሆናችሁ ውድ የሀገሬ ልጆች በማለት መልእክቱን ይቀጥላል። በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ ሁለት እንቁ ለሀገር ባለውለታ የሚሆኑ ቢበዛ የሶስትናም የአራት እድሜ ልዩነት ያላቸው ወንድሜና እህቴ ብዬ ብጠራቸው ጓደኞቼ ብዬ እምብጠራቸው የምኮራባቸው ከነዚህ ውድ የሆኑ ግለሰቦች አብራክ የተገኙ ወጣት ዲቦራ መንግስቴና ኦፕራ መንግስቴ በአንዲት ጥቁር ቀን፣ አንዲት ጥቁር ሌሊት ላይ በክፉ ነገሰችባቸውና ለመናገርም ለመስማትም አእምሮም ለመቀበል ተቸግረን መሪር የሆነ ሐዘን ውስጥ እንዲሁም ለቅሶ ውስጥ በጨለማ ተቀምጠን እንገኛለን። ለዚህ ቃላት የለኝም። በቅርብ አብሮ ለኖረ ሰው ምን እንደሚሰማው ግልጽ ነውና እያለ ሐዘኑን ይገልጻል። ይህ የወላጆቻቸው ጓደኛ የሆነው ግለሰብ በመረጃው አሁንም ይቀጥላል። አጣናቸው፣ አሸለቡ፣ ግን አንድ ቀን ካንቀላፉበት ይነቃሉ። አሁን የምማጸናችሁ አባት መንግስት ያለማየሁና እናት ሰብላለሙ ይህንን በመጽሐፍ ቅዱስ ብቻ በምድር ያልሆነ በሰው አእምሮ የማይለካ መጽናናት ጌታ እንዲያደርግላቸው፣ መከራንም እንዲያቀልላቸው፣ በልባቸውም ትካዜም እንዳይሆንባቸው በጸሎታችሁ እንድታስቧቸው ነው በማለትም ሁሉንም ኢትዮጵያውያን በጸሎት እንድናገዝ ይጠይቀናል። እኔም እንደ አንድ ቤተሰብናም የቅርብ ጓደኛ በጣም በድንጋጤና በሐዘን ውስጥ ሆኜ ትንሽ ሐዘኔን ካካፈልኳችሁ ብዬም መጽናናትን እንዲሆንልኝ እንዲሁም ለእኔም ጸልዩልኝ አምላክም ይርዳኝ በማለት ነው ጎምብ የሚቱር ሐሳቡን የላከልን እጅግ የሚያሳዝን ነው። እነዚህ ውድ የሆኑ ሁለት ኢትዮጵያውያን እህትማማቾች ይኖሩበት የነበረው ሁኔታና ህይወታቸው አልፎ የተገኘበትን መንገድ ደግሞ አስከትለን ካገኘነው መረጃ እንንገራችሁ። አስደንጋጭ ክስተት በኢትዮጵያውያን ማህበረሰብ ላይ ይለናል ጉርሻ ገጽ። ጥቁር ቀን ለደቡብ አፍሪካ ነዋሪዎች ኢትዮጵያውያን፣ በደቡብ አፍሪካ ተወልደው ያደጉ ሁለት እህትማማቾች ዲቦራና ኦፕራ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱ ታውቋል፣ ይለናል ጉርሻ። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል፣ ሲልም ይጨምራል። የሞታቸው ምክንያት እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካም የሚኖረውን መላው የኢትዮጵያን ማህበረሰብ ከፍተኛ ሀዘን ውስጥ ከቶታል በማለትም ይጨምራል። ቤተሰብ በጆሐንስበርግና ኪስንግተን በሚገኝ ቦታ ላይ ለሐዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅትም ሁሉም ወገኖች መጽናናትን እንዲሰጡ ጥሪ እናቀርባለን በማለት ነው መረጃው የሚጨምረው። እነዚህ እህትማማቾች በአንድ ክፍል ውስጥ በተማሪ አኮሚዴሽን ውስጥ ህይወታቸው እንዳለፈም ሌሎቹ ያገኘናቸው መረጃዎች ናቸው የሚጠቁሙን። ነገሩ እጅግ ልብን የሚሰብር ነው። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለሁሉም ኢትዮጵያውያን መጽናናትን ይሁን የኛ ምኞት ነው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ቻናላችን እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በደቡብ አፍሪካ ሕይወታቸው አልፎ የተገኘው ሁለት እህትማማቾችን የሚመለከተውን ጉዳይ አንስተን እንዲህ መረጃዎችን አካፈል ናቸው። የሞታቸው ምክንያት በመረጃው ላይ ጠቆም ለማድረግ እንደሞከርኩት እስካሁን አልታወቅም። ነገሩ ምርመራ ተደርጎበት ቤተሰብም ስለ ሁኔታው የሚናገር እናም የሚያውቀው ጉዳይ ካለ በሚወጡ መረጃዎች እኛም ወደ እናንተም የምናካፍላችሁ መሆኑን ለመግለጽ እንወዳለን። ጌታቸው በላይ አብሬያችሁ ቆይታ አድርጌ ያለሁ በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። መልካም ጊዜ ይሆንላችሁ።